ይቻላል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የአርብ ኩለ ቀን ዜና መጽሔታችን ጀምረናል። አበይት ጉዳዮቻችን እናስቀድም። መንግስት ህግ የማስከበር ስራውን አጠናክረው በመቀጠል ሰላም እንዲያሰፍንላቸው በተለያዩ አካባቢዎች የሚገኙ ነዋሪዎች ጠየቁ። የአማራ ክልል ሰላምና ጸጥታ ቢሮም ሰላም እንዲመጣ ህዝቡ የጀመረውን ድጋፍ አጠናክረው እንዲቀጥል አስታውቋል። በአጀንዳነት የምንመለከተው ጉዳይ ነው። በምስራቅ ጎጃም ዞን ደጀን ወረዳ ለ2017-18 የመኸር ዘመን ከ77000 ኩንታል በላይ የአፈር ማዳበሪያ ለማሰራጨት እየሰራ መሆኑን የወረዳው ግብርና ጽህፈት ቤት ገለጸ። በዓለም አቀፍ ዘገባችን አሜሪካ ግሪንላንድን ለመቆጣጠር መፈለጓ በዚህ ጊዜ በድንገት የተከሰተ መሻት አለመሆኑን የሩሲያው ፕሬዚዳንት ቭላድሚር ፑቲን በዓለም አቀፉ የአርክቲክ ፎረም ላይ አስገንዝበዋል። በሚኖረን ቆይታ ቀደም ብለን ካስተዋወቅናችሁ የሀገር ውስጥና የውጭ ዘገባዎቻችን በተጨማሪ የተለያዩ ጉዳዮችን የምንዳስስ ነው የሚሆነው። በቀጥታ አጀንዳችን የሲዳማ ሕዝብ የዘመን መለወጫ ማብሰሪያ የሆነው የፊቼ ጨምበላላ በዓል በሀዋሳ ከተማ እየተከበረ ነው። በቦታው የሚገኘው ሪፖርተራችን ሰለሞን አሰፌ ቆየት ብሎ ተጨማሪ መረጃዎችን የሚያገራ ነው የሚሆነው። ሶሊያን አለኝ። እንዲሁም በምልክት ቋንቋ ተንጉኤርሳ ጋር አብራችሁ ቆይታ እናደርጋለን። አብራችን ቆዩ። ቅዳሜ የምናደርገው የአጀንዳ ጉዳያችን ይሆናል። በክልሉ የተከሰተው የሰላም ጦት በእለት ከዕለት እንቅስቃሴዎች ላይ ተጽዕኖ ማሳደሩን በምስራቅ ጎጃም ዞን አሚኮ ያነጋገራቸው ነዋሪዎች ገለጹ። የዞኑ ሰላምና ጸጥታ መምሪያ በበኩሉ ሰላምን ለማረጋገጥ ከማህበረሰቡ ጋር በቅንጅት እየሰራ መሆኑን አስታውቋል። ዝላለም አስፋው ተጨማሪ ያለው። አረንዛ ገፊ ሰርዶ ቅልቅል ሻሽ የመሰለ ማኛም ያበቅል የተባለለት ጎጃም በክልሉ ከአንድ አመት በላይ የዘለቀው የሰላም ጦት ከፈተናቸው አካባቢዎች አንዱ ነው። ወላዶች በሽተኛ እንደ ልቡ በቶ የማይታከምበት ሰዓት ነው። ወደዚያ ወጡ፣ ቤተሰባዊ አመጣቸው፣ ስጋቷ አለ። ተይዞ ታግቶ ወይም ያልብርት ታመጣለህ ይባላል። እየተሰቃየ ነው። በቃ እገቶዎች አሉ። እንደ ልቡ ሰው ተሰርቶ አይንቀሳቀስም። ንብረትህም ቢኖር ያንተ ማለት አይደለም። በቃ ህዝቡ የሚፈልግ ሰላሙን እጁ ላይ የሚያስገባለት አካል፣ የሚመልስለት አካል ይፈልጋል። ቀደም ሲል ያደመጥናቸው ባለታሪኮች የምስራቅ ጎጃም ዞን ነዋሪዎች ሲሆኑ ግጭቱ በአካባቢው ማህበረሰብ ላይ ስላደረሰው ጫና ያጋሩበትን ሀሳብ ነበር። እነዚህ ነዋሪዎች ግጭቱ ልጆቻቸው ወደ ትምህርት ገበታ እንዳይሄዱ፣ በነጻነት ተዘዋውረው እንዳይሰሩ ከማድረጉም በላይ ለከፋ ሰብአዊና ቁሳዊ ጉዳት መዳር ሲያደረጉንም ያነሳሉ። የኑሮ ውድነት አለ፣ ወጥቶ መግባት መንቀሳቀስ እንደፈለገ የለም፣ እገት አለ። አሁን ሲሄድ ይታገታል፣ አምስት መቶ ሺ ብር አምጣ ይባላል፣ ይከፍላል። መኪና ሲመጣ ቀረጣለሁ ይቀረጣል፣ ይከፍላል ከሚገባው በላይ። ታዲያ የግጭት ምዕራፍ በእርቅና በይቅርታ ተዘግቶ የተረጋጋ ህይወትን መምራትም አጥብቀው ይሻሉ። ለዚህ መሳካት ደግሞ ታጥቀው ወደ ግጭት የገቡ ሀይሎች ወደ ሰላም እንዲመለሱና ውይይትን ቀዳሚ አማራጭ እንዲያደርጉም ይጠይቃሉ። ህዝቡ አሁን ከፍተኛ ስቃይ ላይ ያለ ህዝቡ ነው። ህዝቡ ሰላሙ እንዲመጣለት ይፈልጋል። ሰላሙን እጁ ላይ እንዲገባለት ይፈልጋል። በቃ ስለዚህ መንግስት ለሰላም የዘረጋው እጁ እንዳይታጠፍ፣ አሁንም በዛው ይቀጥል። የታጠቁ ኃይሎችም ልቦና ይስጣቸውና ሀሳባቸውን አቅርበው ወደ ጠረጴዛ ዙሪያ መጥተው ተደራድረው ወደ ሰላማዊ መንገድ ይመጡ። ህዝቡ ሰላም ጠምቶታል። ሰላም ነው የሚፈልግ፣ ጦርነት አይፈልግም። እኔ አሁን በራሴ በኩል ወንድም ቢኖረኝ ወንድሜ ወደ ሰላም እንዲመጣ ማድረግ፣ ይሄ ትግል አያዋጣም ወንድሜ፣ ሌላውም ሰው ደግሞ ልጅ ካለው ተው ልጄ፣ በቃ ተመለሱ፣ ወደ ሀገራችሁ ግቡ፣ እኛም በሀገራችን እንኖርበት እንቀበርበት፣ ሌላ ኃይል የለብን ወንድም አማቾች ነው ብሎ መክርና ወደ ሰላም እንዲመጡ ማድረግ ነው ማንኛው የሚጠበቅበት። የምስራቅ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አበባው በለጠ የዞኑ ማህበረሰብ ለሰላም ያለውን ፍላጎት ለማሳካት እየተሰራ ነው ብለዋል። ማህበረሰቡ ለሰላም እያደረገ ያለው አስተዋጽኦም አበረታች መሆኑን አንስተዋል። ህብረተሰባችን ላይ ተዚህ በፊት የነበረው መደናገር ቁልጭ ብሎ አጥፊውንና ደህናውን ለይቶ በመደናገር ላይ ያለውን ወደ ሰላም እንዲገባ የማድረግ እንቅስቃሴ ያለው ብዙ ወረዳዎች ላይ ማለት ነው። ይህን አጠናከር እንቀጥላለን። ምክንያት እስካሁን ድረስ አመት ከሰባት ወር ድረስ በልመናም እንደገና ደግሞ ህብረተሰቡ የተደናገረውም ጭምር ለመለየት ብዙ ስራ ተሰርቷል። አሁን ላይ ደርሰናል እንግዲህ ከዚህ በኋላ ህብረተሰቡ እያለቀሰ መቀጠል ያለበት አይመስለኝም። መምሪያ ኃላፊው የታጠቁ ኃይሎች ሰላማዊ አማራጭን ተቀብለው ወደ ሰላም እንዲመለሱም የዞኑ አስተዳደር ቅድሚያ ሰጥቶ እየሰራ መሆኑን አስገንዝበዋል። እኛ የምንሰራው በሰላም እጁን እንዲሰጥ ላይ እና የተደናገረው እንዲገባ ማድረግ ላይ ነው። በሰፊው የምንሰራው ከዚያው ሆን ብሎ የልማት ስራዎች የትምህርት፣ የጤና የግብርና ስራዎች እንዳይሰሩ አሁን ማዳበሪያም ጭምር እንዳይሰራጭ ጭምር የሚንቀሳቀስ እና ለዚያ ደግሞ አቅዶ መሰረተ ልማት ለማውደም የሚንቀሳቀሱ ሰዎች ላይ አትኩረን የመከላከያ ኃይላችንና የወረዳ የጸጥታ መዋቅሩ በጋራ ተቀናጅቶ እርምጃ የሚወስድ ይሆናል ማለት ነው። በክልሉ ከአንድ ዓመት በላይ የዘለቀው የሰላም እጦት መሻሻል ቢታይበትም ዛሬም ድረስ በነጻነት ተንቀሳቅሰው ህይወትን ለመምራት እንደተቸገሩ ሀሳባቸውን በስልክ ያጋሩን የዞን ነዋሪዎች ገልጸዋል። ህዝቡን ለከፋ ስቃይ እየዳረገ የሚገኘው የሰላም እጦት በዘላቂነት እንዲፈታላቸው የምዕራብ ጎጃም ዞን ነዋሪዎች ተናገሩ። የምዕራብ ጎጃም ዞን አስተዳደር በበኩሉ የዞኑ የሰላም ሁኔታ በአንጻራዊነት የተሻሻለ መሆኑን ገልጾ ሰላሙን ለማጽናት ህዝቡን ያሳተፈ ተግባር እየተከናወነ መሆኑን አስታውቋል። ተጨማሪውን ከዘመኑ ይርጋ እንከታተል። ሐኪም መገናኛ አቶ ወላድ የሜዳው የሞተችም እንዳልሆነች የሆነች አሁን ዛሬ ተስፋ ቆርጦ ሁለት አመታችን ነው። ከመኪና የህዝብ መኪና ታየ ትምህርት ቀርቷል። የመምህራን የመንግስት ሰራተኛ ደግሞ ተቋርጧል። ስድስት ወራቸው ነው። እንግዲህ የእኔ አሁን ሁለት ልጆች አሉኝ። የልጅ ባሌና ልጅ ስድስት ወራቸው ነው። ከሜዳ ነው ያሉ። እነዚህ ድምጾች በምዕራብ ጎጃም ዞን የሰላም እጦቱ ያስከተለውን ውስብስብ ችግር የሚገልጹ ድምጾች ናቸው። ሁለት አመት ሊሞላው ጥቂት ወራት የቀረው የአማራ ክልል የእርስ በርስ ግጭት በርካቶች ሰዎችን ለተመሰቃቀለ ህይወት ዳርጓል። ግጭቱ በስፋት ከተከሰተባቸው የክልሉ አካባቢዎች አንዱ የሆነው የምዕራብ ጎጃም ዞን ነዋሪዎችም የሰላም እጦቱ ለዘርፈ ብዙ ቀውስ እየዳረጋቸው መሆኑን ይናገራሉ። ስንት ንጹሐኖች ስንት እርጉዞች በመኪና ጥሮት አኪም ይደርሱ ሳይገላገሉ እየሞቱ እያለቁ ናቸው። ከተችው ትውልድ አማራን አልፎም ኢትዮጵያን የሚተካ ህጻናቶች ያለ ትምህርት ገበታ እየቀሩ ነው። የጥይት ድምጽ ግጭትና የተራዘመ ጦርነት ሰልችቶናል የሚሉት ነዋሪዎቹ መንግስትና ታጥቀው ጫካ የገቡ አካላት ለህዝባቸው ሲሉ ወደ ሰላም አማራጭ እንዲመለሱም ጠይቀዋል። እኛ ሰላም ነው የምንፈልገው። ሰላም ቢገኝ ሁላችንም ሰርተን ልጅ ብና አስተምርና ብናሳድግ ወይም ደግሞ አርሶም በላን ወይም ደም ስራም ተቀጥሮ በላ አስተምረን ያስተምረን ልጆቻችን እንደ አልሆነ ሁኖ ባክል ቆርተዋል። ከሁለቱም ወገን ያንድ እናት ልጆች ናቸው የሚሞት። እኔ እመራዋለሁ ያለው አካልም ጫካ የወጣው አካልም የህዝብን ፍላጎት ማጣራት አለበት። ምን ያደርግልናል? በሞት በጦርነት ያሸነፈ የለም። በጦርነት የገዛ የለም። ወደ ሰላም ልንመጣ የሚል ሀሳብ ነው ያለ። የምዕራብ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሙሉ ጌታ አለም ካለፈው አንድ ዓመት በአንጻራዊነት ሲታይ የዞኑ የሰላም ሁኔታ መሻሻል የታየበት መሆኑን ያነሳሉ። ሕዝቡ አሁን ላይ ዘላቂ ሰላም እንዲረጋገጥ አጥብቆ ይፈልጋል ያሉት መምሪያ ኃላፊው፣ ይህንን እድል በመጠቀም ከሰላም ማስከበሩ ጎን ለጎን የሰላም አማራጮችን የሚጠቀሙ ኃይሎችን በድርድርና በውይይት ወደ መደበኛ ሕይወታቸው እንዲመለሱ እየሰራ ነው ብለዋል። ሰላም እንዲኖርለት ሰላም እንዲጠበቅለት የሚፈልገው ማህበረሰብ ከፍ ብሎ ያለበት ሁኔታ ነው። ያለ የጸጥታ መደፍረስ የሚባለው ነገር እንዲጠፋ የሰላም አንጻራዊ የሆነው ሰላም ወደ ተሟላ ሰላም እንዲያድግለት የሚታገል ማህበረሰብ ያለበት ሁኔታ ነው ያለ እና ታጣቂ ቡድኑ በሰላማዊ መንገድ ከመንግስት ጋር መግባባት እንዲፈጥር፣ እንዲደራደር ሊያደርግ የሚችል ሀሳብ ይሰጣል። ችግሮቹ በሰላም ይፈቱልን የሚል ጥያቄ እያቀረባል። በቀጣይም ቢሆን ይህን የበለጠ አጠናክረን የሽምግልና ስርዓቱንም በእያንዳንዱ የድርድር ሂደቱንም ማለት ከግለሰቦች ጋር ያላቸውን ንግግር የበለጠ አጠንክሮ የሰላም አማራጩን ሊከተል የሚችለው ኃይል እንዲበዛ ሊያደርግ የሚችል ስራ እኛም ቢሆን ሁልጊዜ የምንሰራው ስራ እንደሆነ ሊገለጽ ይገባል ማለት ነው። በዞኑ ለዘላቂ ሰላም መስፈን ህዝቡ የሚያደርገውን ተሳትፎ አጠናክሮ ሊቀጥል ይገባል ተብሏል። አሁን ላይ በክልሉ አንጻራዊ ሰላም እየታየ መሆኑንና ለዚህም ዘላቂነት ህዝቡ የጀመረውን ድጋፍ አጠናክረው እንዲቀጥል የአማራ ክልል ሰላምና ጸጥታ ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ በሪሁን መንግስቱ የጸጥታ ማቅሩ ከህብረተሰቡ ጋር በመተባበር በተደረገው የህግ ማስከበር ሂደት በየጊዜው መሻሻል እየታየና የልማት ስራዎችም እየተከናወኑ መሆኑን ገልጸዋል። የምንፈልገውን ሁለንተናዊ ለውጥ በአንዴ ላናይ እንችላለን እንጂ በየቀኑ እጅግ በጣም ከፍተኛ መሻሻል ነው ያለው፣ ከፍተኛ ለውጥ ነው ያለው። የዚህ አንድ ዋናው ምክንያት ምንድን ነው? በተለይም ባልተገባ መንገድ ማህበረሰቡ ተቀስቀሶ በአንድም በሌላ መንገድ አንዳንዱ የማገዝ ሚና ሲኖረው፣ አንዳንዱ ደግሞ በመሀል ሆኖ በታዛቢነት ጉዳዩ ሲመለከት የነበረበት ሁኔታ ማየት እንችላለን ማለት ነው። አሁን ደግሞ በተጨባጭ መሬት ላይ ያለውን ፋክት ያለውን ሁኔታ ሳይ ማህበረሰቡ ከነበረበት ብዥታ ጭምር እየወጣ ይህንን ሁኔታ በውልና በተሟላ መንገድ እየተገነዘበው ይገኛል። ይህም በመሆኑ ምክንያት ማህበረሰቡ ወደ ማገዝ ህግ እንዲከበርለት መሻት ብቻ ሳይሆን ህግ እንዲከበርለት መፈለግ ብቻም ሳይሆን ህግ በማስከበሩ ሂደት ውስጥም ባለቤትና ዋና ተዋናኝ እየሆነ በመምጣቱ ምክንያት ከፍተኛ መሻሻሎች አሉ ማለት ነው። በእነዚህ መሰረታዊ ጉዳዮች አሁን ባለው ተጭባጭ ሁኔታ በክልላችን ውስጥ ያለው የኃይል ተጽዕኖ የማድረስ አቅሙ እየተዳከመ ነው። ይሄ ከመሆኑ ጋር ተይዞ አጠቃላይ ያለው የሰላም ሁኔታ በከፍተኛ ሁኔታ እየተሻሻለ እየመጣ መሆኑን ማየት እንችላለን ማለት ነው። ለዚህ አንዱ ማሳያ የሚሆነው በከተሞቻችን አካባቢ የሚካሄደው ልማት ማየት እንችላለን። አርሶ አደራችንም እጅ ከእግር ተጠፍንጎ ተይዞ እንዳይንቀሳቀስ ተደርጎ የነበሩ ማህበረሰብ ዛሬ በተወሰነ መንገድ ቢሆን እየተንቀሳቀሰ የልማት ስራውን እየከወነ ነው። አዝመራ እየሸከፈ ነው። ማዳበሪያ ጭኖ እያስገባ ነው። በየትኛው መንገድ የልማትና የኢንቨስትመንት ስሮቻችን ጭምር ተጠናክረው እየቀጠሉ ያሉበት ሁኔታ ማየት እንችላለን ማለት ነው። ስለዚህ የበለጠ ማስፋት ይህንን የበለጠ እያጠናከርን መቀጠል የወደፊት የቀጣይ ስራችን ይሆናል ማለት ነው። የሰላም እጦቱ የክልሉን ህዝብ ለተለያዩ ጫናዎች እየዳረገ መሆኑ በግልጽ እየታየ በመምጣቱ ህብረተሰቡ ለሰላም መስፈን እያደረገ ያለው ተሳትፎ ጨምሯል ያሉት ምክትል ቢሮ ኃላፊው ይህም ተጠናክረው እንዲቀጥል አሳስበዋል። አሁን ባለው ተጨባጭ ሁኔታ ህዝባችን እጅግ በጣም በከፍተኛ ሁኔታ ተማሯል። መሬት ላይ በተጨባጭ እያየው ያለው እውነታም ይሄ ነው። ማህበረሰቡ የተጎሰቆለ ልማት እንዲቆም፣ ትምህርት እንዲቆም፣ ማህበራዊ አገልግሎቶች እንዲቆሙ ማዳበሪያ ከቦታ ቦታ እንዳይንቀሳቀስ፣ ዝርፊያዎች፣ እገታዎች፣ ግድያዎች ይህ እነዚህም በአጠቃላይ ማህበረሰቡ ታች ላይ መሬት ላይ ሲያየው ይህ ትግል እውነትም ለአማራ ህዝብ የሚበጅ እንዳልሆነ በተጨባጭ እያወቀ መጥቷል ማለት ነው። ስለዚህ ማህበረሰቡ ማገዝ ጀምረዋል። በባለቤትነት ማገዝ ጀምሮ ሊናጠናኩር መቀጠል መቻል አለበት ማለት ነው። አሁን ባለው ተጨባጭ ሁኔታ ህዝባችን የጸጥታ መዋቅሩ ጎን ሆኖ እያገዘ ነው፣ ባለቤት ሆኖ እያገዘ ነው። የፀጥታ መዋቅራችንም በሎጂስቲክም በሀሳብም በተለያየ መንገድም እያገዘ ነው፣ እየደገፈ ነው። የፀጥታ መዋቅሩም ከሱ እንዳይለየው ጭምር ይማጸናል። መንግስትም ጠንከር ብሎ ህግ እንዲያስከብርለት በከፍተኛ ሁኔታ እየጠየቀ ነው። ይህንም በተደጋጋሚ በተካሄዱ ሰልፎችን ማረጋገጥ ይችሏል ማለት ነው። ስለዚህ አሁን ባለው ተጨባጭ ሁኔታ የክልሉ ህዝብ ማውገዝ ብቻም ሳይሆን በተጨባጭ መንግስትን ወደ ማገዝ እየተሸጋገረ የሚገኝበት ምዕራፍ ላይ እንገኛለን ማለት ነው። ስለ ይሄ በመሆኑ በአጭር ጊዜ ውስጥ ተረባርበን ሁላችንም የምንናፍቀውን ሰላም የክልላችን ሰላም ወደ ነበረበት ለመመለስ የሚያስችል ነባሪ ሁኔታ እየተፈጠረ ነው። ይህን አጠናክረን መቀጠል መቻል አለብን። በቀጣይም የእርስ በርስ መጠፋፋቱ ሙሉ በሙሉ ቆሞ የተሟላ ሰላም እንዲሰፍንና ችግሮች በውይይት እንዲፈቱ ህዝቡ ድጋፉን አጠናክሮ እንዲቀጥል አቶ በሪውን መንግስቱ ጥሪ አቅርበዋል። ማንም አካል ባለው ስርዓት ላይ ባለው መንግስት ላይ ቅሬታና እርካታ እንኳን ቢያጣ በሰላማዊ መንገድ በዲሞክራሲያዊ መንገድ በሚካሄድ ምርጫና ንግግር ሁኔታዎችን ማስተካከል የሚቻልበት እድል አለ። ነገር ግን ባልረካን ቁጥር ጥያቄ ባነሳን ቁጥር ወደ መገዳደል የምንገባ ከሆነ እጅግ በጣም መጠፋፋት ነው የሚሆነው ማለት ነው። ይሄ ትክክል አይደለም። ስለዚህ እንደ መንግስትም ያለው ጽኑ እምነት ምንድን ነው ያሉ ጥያቄዎች ያሉ ችግሮችም ካሉ በውይይትና በሰላማዊ መንገድ እንዲፈቱ ይህንን አበክሮ እየሰራ ነው። ስለዚህ ህዝባችን ይህንን መልካም እድል ይሄ ኃይል እንዲጠቀም ተጽዕኖ ማሳደር በጣም ተገቢ ነው ማለት ነው። የሰላም ካውንስል የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች በተለያየ መንገድ ተደራሽተው እየተገደሉም በንብርክክ እየሄዱም ቢሆን ለሰላም ሲሉ የሚከፍሉት ዋጋና መስዋዕትነት እንዳለ ቢታወቅም ዛሬም ቢሆን ለሰላም ከዚህም በላይ ዋጋ መክፈል መቻል አለብን ማለት ነው። ስለዚህ ማህበረሰቡ በዚህ ኃይል ላይ ጫና ማሳደር መቻል አለበት፣ ወደ ሰላም መንገድ እንዲመጣ መገዳደል እንዲቆም የሚፈስ ደም እንዲቆም የመጀመሪያው በዚህ ደረጃ በክረ መስራት መቻል አለበት ማለት ነው። ከህግ ማስከበር እርምጃው ጎን ለጎን በተከናወኑ ሰላማዊ አማራጮች በርካታ ታጣቂ ኃይሎች በሰላማዊ መንገድ እየተመለሱ ተከታታይ ስልጠናዎችን ወስደው ወደ ህብረተሰቡ እንዲቀላቀሉ እየተደረገ መሆኑንም ምክትል ቢሮ ኃላፊው አቶ በሪሁን መንግስቱ ገልጸዋል። ዘገባው የአብዮት ከፋለ ነው። ከአጀንዳ ጉዳያችን ተመልሰናል። ሌሎች ዘገባዎቻችንን ደግሞ እንመልከት። በምስራቅ ጎጃም ዞን ደጀን ወረዳ ለ2017-18 የመኸር ዘመን ከ77ሺ ኩንታል በላይ የአፈር ማዳበሪያ ለማሰራጨት እየሰራ መሆኑን የወረዳው ግብርና ጽህፈት ቤት ገለጸ በወረዳው ቀድመው ለሚዘሩ ሰብሎች ከ18ሺ ኩንታል በላይ ማዳበሪያ መሰራጨቱንም ጽህፈት ቤቱ አስታውቋል ተጨማሪውን ከየኔናሃ አለሙን መከታተል የደጀን ወረዳ የጤፍ ሰብል በብዛት ከሚመረትባቸው የምስራቅ ጎጃም ዞን አካባቢዎች ተጠቃሽ ነው። ለ201718 የመኸር ሰብል ዝግጅት በሰባት ማህበራት የማዳበሪያ ስርጭት ተካሂዷል። የደጀን ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ስለሺ በሊሁም ለአርሶ አደሮቹ በቂ አፈር ማዳበሪያ ለማሰራጨት እየተሰራ መሆኑን ጠቅሰዋል። በዚህ ዓመት ዝናቡም ቀድሞ አሁን እየዘነበ ያለበት ሁኔታ ስላለ የእርሻ ስራ እንቅስቃሴው በጥሩ ሁኔታ እየሄደ ያለበት ሁኔታ ነው ያለ። ከዚህ አኳያ ያው ቀድሞ የሚዘሩ ሰብሎችንም ምርጥ ዘር በቆሎ እያቀረብን ያለበት ሁኔታ ነው ያለ። አርሶ አደሩም ማሳውን እያዘጋጀ ነው። የማዳበሪያ አቅርቦት ዝግጅት እያደረግን ያለንበት ሁኔታ፣ በተወሰነ መንገድም ስርጭት የተጀመረበት ሁኔታ ነው ያለ። ይህ ዜና እስከተጠናቀረበት ጊዜ ድረስ ቀድሞ ለሚዘሩ ሰብሎች ከ18 ሺህ ኩንታል በላይም ማዳበሪያ ለአርሶ አደሮቹ ተሰራጭቷል ብለዋል። የማዳበሪያ እጥረት እንዳይፈጠር ቀደም ብለን ለወረደው በመሬቱ ልክ ምን ያህል ያስፈልጋል የሚለውን አቅደን በላክነው መሰረት ግብአት እየገባልን ያለ። በዚህ አመት በአጠቃላይ ወደ ሰባ ሰባት ሺ ዘጠኝ መቶ ኩንታል ማዳበሪያ ነው እቅድ አቅደን ያሳወቅን በተለይ ደግሞ አንጻራዊ ሰላም ያለባቸውና ችግር ሊገጥማቸው በማይችሉት ማህበራት ላይ ሰባቱ ማህበራት ላይ ማስገባት ችለናል። የደጀን ወረዳ አርሶ አደሮችም የእርሻ ዝግጅት ላይ መሆናቸውን ጠቅሰው የአፈር ማዳበሪያ ስርጭት እና የምርጥ ዘር አቅርቦት እንዳለ ተናግረዋል። አሁን ቀይ መሬት እኔ ራሴ አርሻለሁ። አሁን አሁን ጥቁር መሬት ላይ ያለ ንተኛ ቀበሌ አንጻራዊ ሰላም ስላለ የተሻለ ነው። አማታቻ ና ተረጫኝትም ችግር ነበረበት በራሱ ማዳበሪያ ስርጭት ጀምረዋል። እኛ ገዳ ጀምረዋል። የግባት አቅርቦቱ በባለሙያ ታግዞ በተጠናና የአርሶ አደሮችን ፍላጎት ባማከለ መንገድ በፍትሃዊነት እየተሰራጨ ሚኒስቴር ስለመሆኑም የጽፈት ቤት ኃላፊው ገልጸዋል። አርሶ አደራችን እና ጠቅላላ የግብርና ባለሙያችን ያው የሀገራችንን ምርትና ምርታማነት ለማሳደግ በተለይ ግብአት አቅርቦትና ስርጭቱ ጋር የሚታዩ ችግሮችን ለመቅረፍ ቀደም ብሎ በረጅም ጊዜ የዘር ሰዓት ከመድረሱ በፊት ስርጭቱ እንዲካሄድ ባለሙያውም ድጋፍና ክትትል እያደረገ ያለበት ሁኔታ ነው ያለው። አርሶ አደሩ የቀረበለትን ግብአት በአግባቡ በመጠቀም ለምርትና ምርታማነት መጨመር በትጋት እንዲሰራም ኃላፊው አስገንዝበዋል። ከሀዋሳ በቀጥታ መረጃ ወደምናደርሳችሁ ጉዳይ ነው የምናልፈው። ተመልካቾቻችን ቀደም ብዬ እንግዲህ መግቢያ ላይ እንዳጋሯችሁ በሲዳማ ህዝብ ዘንድ የአዲስ ዘመን መለወጫና ማብሰሪያ የሆነው የፊቼ ጨንበላላ በዓል በሀዋሳ ከተማ እየተከበረ ነው። በበዓሉም ከፍተኛ የፌዴራልና የክልል የመንግስት የስራ ኃላፊዎች ተገኝተዋል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ሰለሞን አሰፌ ከሀዋሳ በቀጥታ መስመራችን ላይ ነው የሚገኘው። ከእሱ ጋር ቆይታ የምናደርግ ነው የሚሆነው። ሰለሞን እንደምንውልሃል። በበዓሉ ላይ ምን ምን ዋና ዋና ጉዳዮች ተነሱ? ያሉን መረጃዎች ያጋራል። አመሰግናለሁኝ ሶሊያና፣ እንግዲህ የፍቼ ጫምባላላ በዓል በሲዳማ ህዝብ ዘንድ የአዲስ አመት መባቻ መለወጫ በዓል ነው። እንግዲህ የፍቼ ጫምባላላ በዓል በሲዳማ ህዝብና ማህበረሰብ ትልቅ ቦታ የሚሰጠው ነው። አማራ ሚዲያ ኮርፖሬሽን በቦታው ከተገኘበት ዕለት ጀምሮ የበዓሉን አጠቃላይ ሁኔታ ለአድማጭ ለአንባቢያና ለተመልካቾች መረጃዎችን እያደረሰ ይገኛል። የፍቼ ጫምባላላ በዓል ትላንት በዋዜማው በሲዳማ የባህል አዳራሽ በርካታ ዝግጅቶች ተደርገዋል። የክልሉን ፕሬዝዳንት አቶ ደስታ ሌዳሞን ጨምሮ የተለያዩ የክልሉ አመራሮች፣ የፌዴራል አመራሮች ተገኝተዋል። የፍቼ ጫምባላላ በዓል የህዝቦች አብሮነትና አንድነት የሚጠናከርበት፣ ሰላምን ፍቅርንና መቻቻል የሚሰበክበት ነው። የሲዳማ ህዝብ ለዘመናት በፍቅርና በአብሮነት ኖሯል። በተለይም ሰላም እንዲመጣ የተጣሉ እንዲታረቁ፣ አንድነትና አብሮነት እንዲጠናከር በማድረግ ረገድ የፍቼ ጫምባላላ በዓል ትልቅ ሚና እንዳለው ነው ትናንት በዋዜማ የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ሀሳባቸውን የተናገሩት እንግዲህ ከዛ በኋላም ቂጣላ የሚለው ሥነ ሥርዓት ተካሂዷል። በተለይም በክብ ሆኖ ሰርቶ አብሮ የመብላት ሥርዓት ነው። ከዛ ዋዜማው በአማረና በደመቀ መልኩ ከተጠናቀቀ በኋላ እንግዲህ በዛሬው ዕለት ደግሞ በማለዳ 12 ሰዓት ጀምሮ የሲዳማን የዘመን መለወጫ በዓል ለማክበር መላው የሲዳማ ማህበረሰብ ከተለያየ አካባቢ የተወከሉ የማህበረሰብ ክፍሎች በሲድ በሐዋሳ ከተማ በሐዋሳ ሀይቅ ዳር ተገኝተው እንግዲህ አጠቃላይ የሲዳማ ዘመን መለወጫ በዓል ስርዓቱ ተከናውኗል። የሲዳማ ዘመን መለወጫ በዓል ፍቼ ጫም ባላላ አብሮነት፣ አንድነት፣ ፍቅር የሚሰበክበት ነው። በተለይ የሲዳማ ህዝብ አቃፊ ነው። አብሮነትና አንድነት እንዲጠናከር፣ ቁርሾ እንዲጠፋ፣ ሰላም፣ ፍቅር እጆች ሁሉ ለሰላም እንዲዘረጉ፣ ለአብሮነት እንዲዘረጉ በማድረግ ረገድ የፍቼ ጫም ባላላ በዓል ትልቅ ፋይዳ እንዳለው ተነግሯል። በተለይ በዛሬው የፍቼ ጫም ባላላ በዓል ላይ የሲዳማ ክልል ፕሬዝዳንት አቶ ደሳሌ ዳሞ አብሮነትና አንድነታችን ይጠናከራል፣ ፍቅርና አብሮነታችን ለዘመናት ይቀጥራል፣ በፍቅር በአብሮነትና በአንድነት ኢትዮጵያዊነታችን ይጠናከራል ነው ያሉት። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ፣ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ፣ የደቡብ ክልል ፕሬዝዳንት እንዲሁ አቶ ጥላሁንም ተገኝተዋል። የባህልና ቱሪዝም ሚኒስቴሯ ወይዘሮት ሰላማዊት ካሳም በፍቼ ጫምባላላ በዓል ላይ ተገኝተዋል ሁሉም በመልእክታቸው አብሮነት አንድነት ኢትዮጵያዊነት መቻቻል እንዲጎለበት በተለይም የሲዳማ ህዝብ አቃፊ ነው ለአብሮነት ለፍቅር ለመቻቻልና ለአንድነት በጋራ መስራት አለብን ኢትዮጵያውያን ቀለማችን ይህ ነው አብሮነታችን አንድነታችን ፍቅራችን ዘመናትን ያሻግረናል የሲዳማ በዓልን ስናከብር ዛሬ በአብሮነትና በፍቅር ጥላ ስር ሆነን ታላቋን ኢትዮጵያ እያሰብን ለልማቷ እየሰራን መሆን አለበት የሚል አጠቃላይ መልእክት ነው የተላለፈው። በርካታ የሲዳማ ማህበረሰብ አባላት፣ የሐዋሳ ከተማ ነዋሪዎች በፍቼ ጫምባላላ በዓል ላይ ተገኝተው የደመቀ በዓል ተከናውኗል። አሁንም በዓሉ ቀጥሏል። አማራ ሚዲያ ኮርፖሬሽንም ሐዋሳ ተገኝቶ በበዓሉ ተሳታፊ ሆኖ ለአድማጭ ለተመልካችና ለአንባቢያን መረጃዎችን አድርሷል። እንግዲህ ፍቼ ጫምባላላ የፍቅር የሰላም፣ የአብሮነት በዓል ሆኖ ለተከታታይ ሳምንታትም መከበሩን እንደሚቀጥል ያገኘነው ነው መረጃ ያመለክታል። ለተሰጠኝ ጊዜ እጅግ አመሰግናለሁ። ሰለሞን፣ የፍቼ ጫምባላላ በዓልን አስመልክተህ ላደረስከን መረጃ አመሰግናለሁ።

ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ጡብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል፣ የሰማይ መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለ ገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ።